የልጅን ሀዘን በአግባቡ እንኳን እንድቀመጥ አልፈቀዱልኝ እናት የፈሩት ደርሷል በአንዱ አለም ጎሳ እናት የወጡ ሚስጥሮች የቀነኒ አባት የልጃቸውን ሀዘን እንኳን እንዳይወጡ የተደረገባቸው አሳዛኝ ክስተት ለቀነኒ ቤተሰብ ከአባ ገዳዎች የተላለፈው ጥብቅ መልእክትም ብዙዎችን ያሳዘነው የቀነኒ አሟሟት እንዲሁም የቀነኒ ወንድም የወጣቸውን ሚስጥሮችንም በመረጃ እሳታችን አካተናል። ከልዳቸው ሞት ይልቅም አማማታ የጎዳቸው ወላጅ ከሀዘናቸው እንዲነሱና ሞቷ ተደባብሶ እንዲቀር ወደ ቀነኔ ቤተሰብ የተላከው ማስፈራሪያም ደርሶናል። በቤተሰቦቿ ፊት ሳይቀር ትደበደበ የነበረችው ቀነኔ ጉዳይ፣ እንዲሁም ፖሊስ ከሁለቱ መኖሪያ ቤት አገኙት ያለው ያልተጠበቀ መረጃ፣ እንዲሁም ቀነኔ ላይ ከዚህ ቀደም የተደረገው የግድያ ሙከራ የተገኘው ማስረጃ በዚህ ሁሉ የቀነኔ እውነት ተደብቆ እንዲቀር ድምጻዊው እንዲለቀቅ በቤተሰቦቹና በታዋቂ ሰዎች መረጃ የማጥፋት ዘመቻን አስመልክቶ ይኝንና ለቀነኔ አባት የተላከውን የማስፈራሪያ መልእክት እንዲሁም የቀነኔ ወንድም ያወጣውን ሚስጥር በመረጃ እሳታችን አካተን ፖሊስ ያለውንና የቀነኔ ቤተሰብን ያሳዘኑ መረጃ በስፋት በማጠናከር እናደርሳችሁናል። ሰላም ጤና ይስጥልን። የተወደዳች የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያለን ሰሞነኛና ወቅታዊውን በስፋት መነጋገሪያ የሆነውን በዛሬው መረጃ ሰዓታችን የቀነኔን ጉዳይ ይዘን ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንዲሁም መደውል ምልክቷን በመጫን እንዲህ አይነት ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሱ ያደርጉ እያለን ወደ ዛሬ መረጃችን አለፍን። ወደ ዛሬ ቀደም መረጃችን ስናልፍ፣ የአዱኛ እናት ልጄ ደምደማለኝ ስትል ቀነኔ ከመሞቷ በፊት አንዱ አለምን ስለመጠየቋ ተናገረች። እናት ስደውል ግን ቀነኔ ከመስኮት ወድቃ ሞታለች ከተባለው ሰዓት ቀደም ብሎ እንደነበር እናት የተናገረችው ይህ ሚስጥር የአንዱ አለም እናት ለመረጃ ይሆናል ብላ ሳይሆን ሲጠጣ ብሾ ስላለበት ቀነኔ ከመሞቷ በፊት እንደሆነና ይህ ስሜት ተሰምቷት ለእሱ መደወሏን በቀብር ቀን ስታለቅስ ሳታውቀው በለቅሶ መሃል የተናገረችው ይሁን እንጂ እናት እንደዛ እያለች ስታለቅስም በቅርበት ያሉ የአንዱ አለም ጎሳ ማናጀርን ጨምሮ እናት ሚስጥር እያወጣሽ ነው በማለት ያስቆማትም፣ ይህንን መረጃ የሚያገኝ ነው ከቅርብ ምንጮቻችን እንጂ በትዳሯ ብዙ የተፈተነችውና ብዙ በምትሰራበት ነጻነቷን ተነጥቃ ብዙ በደል ውስጥ ኖራ ሕይወቷን ያጣቸው ቀነኔ ጉዳይ ይደርስባት የነበሩ ጥቃቶች በፎቶ ምስል እየወጡ ብዙዎችም በጉዳዩ ላይ ያገባኛል፣ ይህ የትውልድ ጉዳይ ነው ሲሉም ጥቃቱን ሲያወግዙ የተደመጡት። አንዳንዶቹም ጉዳዩን ከዘር ጋር በማገናኘት መረጃው የተሳሳተ ሆን ተብሎም አንዱ አለም እንዲታሰር የሚደረጉ ሴራዎች ሲሉም እየተቃወሙ ያሉት የቀነኔ አባት አዱኛ ዋቆም አሁንም አንዱ አለም ጎሳ በእስር ላይ ይሁን እንጂ የልጃቸው ቀነኔ ሞት ተደባብሶ እንዳይቀር በየጊዜው ሀደራ የልጄ ሞት ተደባብሶ እንዳይቀር ሲሉ ውስጣቸው ላይ ያለውን ስጋትም እየገለጹ የሚገኝ ከስራው ጋር ተያይዞ በየምሽት ቤቱ ሲሰራ ቆይቶ ከገባም በኋላ ቀነኔ ቤተሰቦቿ ለእንግድነት በመጡ ሰዓት ሳይቀር በየጊዜው ይደበድባት እንደነበር የአይን ማኝ የሆነው የቀነኔ ታናሽ ወንድም በሱፊት ሳይቀር ይደበድባት እንደነበርም የሚናገረው ከዚህ ጋርም ተያይዞ ወንድሟ ሲናገርም ከዚህ በፊትም ጠጥቶና ሰክሮ በመምጣት ቀነኔ ላይም የያዘው ሽጉጥ አቀባብሎ ሊተኩስባት ሲል ተለምኖ ያቀባበሉና እሷን ሊገል የተኮሰው ጥይት የሚኖርበትም አሁን ቀነኔ ወድቃ ሞተች የተባለው የቤቱን የምግብ ማብሰያ መስኮት በስቶ ሊወጣም የቻሉ። ይህንን ፖሊስ ምርመራ ሊያደርግ ወደ መኖሪያ ቤታቸው የሄደበት ወቅትም ካገኘው ማስረጃ ጋር በማያያዝ ያቀረበው በዚህ ሁሉ ግን የቀነናይ ቤተሰቦችን እያሳዘነ አንድ ጉዳይም ተፈጥሯል። እሱም የሚሆነው ፖሊስ በዚህ ሁሉ ማስረጃ የቀነኔ ገዳይ አንዱ ዓለም ላይሆን ይችላል የሚለው ሌላኛው ከባድ ራስ ምታት ለቀነኔ ቤተሰቦችም እንደሆነ የቅርብ ምንጮቻችን ገልጸዋል። ታዲያ የቀነኔ አባትም አባ ገዳዎች ፍርድ ቤት ብትሄድም አታሸንፍም ካሳውን ተቀብለ ዝምበል በል ወደድክም ጠላህም ልጃችን ይለቀቃል ሲሉ መልእክትም አድርሰዋል። አንዳንድ አርቲስቶች ድርጊቱን የሐዘን ጊዜያቸውን እንደነፈጋቸውም ገልጸዋል። አቶ አዱኛ እንዳሉት ከሆነ ለሞዴል ቀነኒ አባትም ለዜና ቢሮአችን በሰጡት መግለጫ የልጃችን ሐዘን እንኳን መወጣት እንዳልቻሉም ተናግረዋል። አንዱ ዓለም ከልጃቸው ሞት ጋር ተያይዞ በቁጥጥር ስር የዋሉት አቶ አንዱ ዓለም ጎሳ በአባገዳዎችና አርቲስቶች በኩል ከፍተኛ ጫና እየተደረገባቸው መሆኑም ተገልጿል። አባገዳዎችና አርቲስቶች ለተቀን እየደወሉ ወደ ቤቴም እየመጡ ክሱን እንድተው እያስጠነቀቁኝ ነው ብለዋል አቶ አዱኛ። አክለውም አባ ገዳዎች በገዳ ስርዓት መሰረት ጉዳዩን በሽምግልና እንዲቋጭና ከፍተኛ ካሳ እንደሚያገኙ እንደነገሯቸው ገልጸው እንደ አቶ አዱኛ አገላለጽም አባ ገዳዎቹ ፍርድ ቤት ብትሄድም አታሸንፍም፣ ካሳውን ተቀብለም ዘመበል ወደድ ከምጠላህም ልጃችን ይለቀቃል የሚል መልእክትም አስተላልፈዋል ሲሉ ገልጸውልናል እኔ ግን ሰው ባይኖረኝ እግዚአብሔር አለኝ። የልጄን ደም በከንቱ ፈሶ አይቀርም ሲሉ የቀነኔ አባት አጥኛ ዋቆ ተናግረዋል። የአባ ገዳ ተወካዮችን ለማግኘት የተደረገው ጥረት አልተሳካም። ነገር ግን ምላሻቸውን ካገኘን እኛም በቀጣይ መረጃ እሳታችን ይዘንላችሁ እንቀርብ ሆነ። እሺ አንዱ ዓለም ጎሳ ያደረገውን ነገር ነው በቀነኔ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንዴ ሚዩት አድርጉልኝ፣ ይቅርታ። አንዱዓለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጭ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል፣ እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም፣ ፎቶ ምንድን ነው መሳሪያ አምቶ መዘዘባት፣ መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ የተኮሰው ወደ ኪችን የኪችኑ እንትን ኢቨን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አድርጋችሁ እንደሚሸፍኑለት እኔ እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች፣ በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ፣ ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይህንን አንዱ አለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን፣ እኔና ክያ። ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሰው፣ አንዱ አለም መሳሪያ የተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢውዝ አርጓታል፣ ሜንታሊም ፊዚካል ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ትክክለኛ ማስረጃ ነው የነገርኩህ፣ መረጃ ነው የነገርኩህ። የዛው የሞተች ቀን ነው ከሌላ በከዛ በፊት ነው ጊዜ መሳሪያ ሲጀመር እንትኑ ነው ግን መተኮሱ። ደግሞ ፖሊሶች ፎቶ አንስተውታል፣ ፎቶ አንስተውታል ፖሊሶች። እሺ ፖሊሶች ፎቶ አንስተውታል። እንግዲህ አዎ፣ ግርግብ መስታወት ነው የተበሳው ከስቴት ጀርባ ክለብ ውስጥ ነው። እንግዲህ አስ በቦክስ ይገባላታል በሰከረ ቁጥር ምንድነው። እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚስ ለዚስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ፣ እግዚአብሔር፣ አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል እንደ አንዳንድ ሰዎች ሁሉም አይደለም፣ በጣም ድምጽ እየሆናችሁ ያላችሁት፣ ሪፖስት ኮፒ ሊንክ ሰውጋ ቪዲዮ አንድ ደርስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው ማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታዋን እያወጣ ነው ያለው። በቀደም ቤቱም በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብሮ የኖሮች ማለት ነው፣ እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው፣ ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የሆኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላቸው። ኦኬ እንስማ፣ እንጠብቅ። እኔ መረጃ እስካገኝ አላአውራን ብዬ ነው እስከ ዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ የበቀደሙ ቀጠሮ ላይ፣ አዎ ከቤት ውስጥ አግኝተናል አንዳንድ መረጃ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል? አሁን ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር የነበረው። ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር፣ ፕሊስ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላ አለም ይወጣል። ቢያጠፉትም ሪሳይክል ቢን፣ ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። እስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ስልኩን እንዳያፍኑት ደግሞ ተው፣ እዚያን ነገር ለምን ያፍናሉ? ስልኩን ካፈኑማ አለና፣ አሁንም ስልኩን አምጡ ነ ስልኩን አምጡ። የስልኳ ሞዴል ይታወቃል፣ ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም የትም አያመልጠንም። ተሰቃይታለች። ከሰው ጋር ወታሽ ሃይቡና ማለት አትችልም፣ ሰው ማግኘት አትችልም ከሰዎች አቆራርጧታል፣ ይዘበድባታል፣ አስሷታል። ቮይሱ አለኝ ኔ ሲያንቋሽሻት ስሰድባት ደውሎላት ሪከርድ አድርጋው ታውቃለች። እሱ ይሄን ስታቃላችሁ እኔ በማግስቱ ደወልኩኝ። ሰው በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወድኩ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነው ነውና፣ ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉ የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ፣ እስኪ ያን እለት እንዴት ነበር ምናምን ስላቸው፣ ያን እለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ በቅርብ ምታቃት ሴት ነች። እንደዛ ያለች ፊቷ በልድዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችሁ እንደዛ ስትዝቅ እውነት እንዳይመስላችሁ። ከእሱ ጋር ሆነ አጅዳጅ ምናምጣ ይዛ ስትሄድ በቃ እዛ ጋር ፌገ እሷ እና ለምንድን ነው ይሄንን ካቦቀች ከሱ ጋር ለምንኖረች ብዬ ጠየቅ ዋይ ወይስ ደግሞ እናንተስ በቃ ይበቃሻል ሸርከ እንደዚህ ሰው ጋር አትኑሪ ለምን አላላቸውትም ብዬ ስላቸው ነግረን ግን እሱ ያለችው ምንድን ነው አስተካክለዋለሁ ከዛሬ ነገ ሊስተካክል ይችላል ብላ ነበር የምታስበው። ለምን ቢካ ላብዝ ይሄ ገብቷል ይዞ የቀጠለኒ ደግሞ መለስት ነው። ለኢትዮጵያ ሴቶችን የምነግራችሁ ነገር ፕሊስ ፕሊስ፣ አደራችሁ እናንተ አላህ አደላችሁም፣ ኢየሱስ አይደላችሁም፣ ጌታ አደላችሁ፣ ቀርጻችሁ የምታስተካክሉት ሰው የለም። የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን፣ ለዛሬ መረጃ እሳታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን በቀጣይ መረጃ እሳታችሁን እስክንገናኝ ቸርቆዩልን